ክብ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር ዋና ዋናዎቹን። በቅድሚያም ብልጽግና የኢሳያስ አፈወርቂ የንግግር በተመለከተ ምላሽ ሰጥቷል። የውጭ ጉዳይ ሚኒስትር እኛ እንካ ሰላንቲያ ውስጥ አንገባምን ብሏል። ዝርዝሩ ተዘጋጅቷል። የሕክምና ባለሙያዎችን በተበታተነ ሁኔታ የማነጋገር ሂደቱ ቀጥሏል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ገጠመን ያሉትን ችግር አስረድተዋል። የሀገሪቱ ሐኪሞች ኑሮ መሻሻል ድምፅ በመሆናቸው ያሰራቸውን ሐኪሞችን አገዛዙ አልፈታም ማለቱም ታውቋል። የምንመለከተው ጉዳይ ይሆናል። ወደ ትግራይ የሚወስደው መንገድ መዘጋትን በተመለከተ የጊዜ አስተዳድሩ ማብራሪያ ጠየቅም። ከሶስት ቀናት በፊት ጀምሮ አፋር ክልል ሰርዶ የተባለ ስፍራ ላይ የሸቀጥ ተሽከርካሪዎች እንዳያልፉ ተከልክለዋልም ብሏል። ትሰሙታላችሁ። ሁለቱ ጄኔራሎች ከግንቦት ሀያ ጋር በተገናኘ ያስተላለፏቸው መልእክቶች እያነጋገሩ ነው። ጄኔራል ክንፈዳኛው ደርግን የመጣል ትግል ያደገው በትግራይና ኤርትራ አንድነት ነው። አሁንም በጋራ ለመቆም ሶስተኛ ወገን አይፈልጉም ብሏል። ጄኔራል ታደሰ ደግሞ የትግራይ ወጣት ላይ ቁጣና ተስፋ ማጣት ፈጥሯል ያሉትን ጉዳይ አንስቷል፣ እንመለከተዋለን። በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተነገረም ሌላኛው መረጃችን ነው። ዶናልድ ትራምፕ የዩክሬኑ ጦርነት እንዲቆም ለፑቲን የሁለት ሳምንት ቀነ ገደብ እንደሰጡ ጠቆሙ። ይህ በእንዲህ እንዳለ ኤሎን መስክ ከትራምፕ አስተዳደር ራሱን ማግለሉን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የሕክምና ባለሙያዎችን በተበታተነው ሁኔታ የማነጋገር ሂደቱ ቀጥሏል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማን ማስፈላጊውን አገልግሎት እያገኙ አለመሆኑን አሳውቋል። አገዛዙ ለሁሉም የሀገሪቱ ሐኪሞች ኑሮ መሻሻል ድምጽ በመሆናቸው ያሰራቸው ሐኪሞችን አልፈታም ማለቱም ተሰምቷል። የጤና ባለሙያው ኑሮውን አሸንፎ ከሰው ተሽሎ ሳይሆን ከሰው በታች ሆኖ ነው የሚኖረው።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

የህክምና ባለሙያዎች ደግሞ እንዲህ በመገናኛ ብዙሀን ስለምን እንሰደባለን ሲሉ ይጠይቃሉ። ተው የሚል የሌላቸው በሚመስል መልኩ ሐኪሙን ሲሰድቡት ቆይተዋል። አሁንም እየተሰደበ ነው። ግን እንዲህ አይነት ሕክምና እንዲህ አይነት ስድብ ሐኪምና ጤና ባለሙያ በሚሰደብበት ቦታ ላይ እንዴት አድርገን ነው ከታካሚዎቻችን እምነት የምናገኘው? ጤና ባለሙያ በሚዲያ እንደዚህ ዲፌም ሲደረግ እንዴት ዝም ይባል? የብልጽግናው መሪዎችና መንግስት ግን መስደብ ብቻ ሳይሆን የበርካ ጥቃቶችን ህይወት የሚታደጉ ሐኪሞችን አስረው ይገኛሉ። በቅርቡ በቅዱስ ጳውሎስ ሆስፒታል አስሯቸው የነበሩት ዶክተር ሳንዶር ዶክተር ኢፋናም ዶዮ አሬሮን ፍርድ ቤት በሶስት ሺ ብር ዋስትና ቢለቃቸውም አገዛዙ ግን አትፈቱም ብሎ እንዳሰራቸው ነው። ጥቂት የማይባሉ ሐኪሞችን ደግሞ ወደ ፍርድ ቤቶች በማቅረብ ሽብር ወዘተ የሚሉ ውንጀላዎችን አሰምቷል። የጤና ባለሙያዎች አድማ አሁንም በተለያዩ ሆስፒታሎች ሲቀጥል ብልጽግና ደግሞ በተለያየ ሁኔታ ስብሰባዎችን የጠራ ሲሆን ትናንት ከንቲባ አዳነች አበበ ያደረጉትም ለዚህ ማሳያ ነው። የተወሰኑ ሐኪሞችን የሰራ ነውን ኮሪደር ተመልከቱ በሚል ካስጎበኙ በኋላ ችግራችሁ ወደፊት ይታያል በሚል ከስድስት ዓመታት በፊት የተሰጠ ተመሳሳይ ምላሽ በመስጠት ሸኝተዋል። የሐኪሞችና የሕክምናውን ዘርፍ ችግር መፍቻ አሁን ወይንም መቸም ያሉ ሀኪሞች ግን አሁንም አድማ ላይ ናቸው። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎቻችን ይመለሱልን ሲሉ የጤና ባለሙያዎቹ በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የአገሪቱ አካባቢዎች የሚገኙ ሆስፒታሎች የሚሰሩ ሲኒየር ሀኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማን አስፈላጊውን አገልግሎት እያገኙ እንዳልሆነ ይገልጻሉ። አንድ የጥቁር አንበሳ ሲኒየር ሀኪም ዛሬ ስሰራ ነው ያ ያልኩት ትናንትም የግል ሆስፒታል ሌሊቱን ስሰራ ነበር ያሉ ሲሆን ለመኖር ስንል ከባድና አስቸጋሪ ጊዜ እያሳለፍን ነው ብለዋል። ህሙማንን ብቻዬን ነው ሳይ የነበረው አንድ ዶክተር ብቻዬን ስለሆኑኩ ቀድመው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ ተመልክቻለሁ በማለትም አክሏል። አንድ የጎንደር ዩኒቨርሲቲ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ሲኒየር ሐኪም በበኩላቸውም አሁን ላይ ከዚህ ቀደም በሆስፒታሉ ሲሰጡ የነበሩ አገልግሎቶች ተቋርጠው ሆስፒታሉ አልተዘጋም ለማለት ያክል ነው ያለው ሲሉ ተናግሯል። ድንገተኛ ህክምና ፈላጊዎች ይመጣሉ። በእኛ ቋንቋ ቀይና ቢጫ የምንለዋለም እንደየ ህክምና ክብደቱ የሚለካበት ማለት ነው። እናም 24 ሰዓት የሚቆዩ አሉ። እነሱ ሲቆዩ ከዚህ ቀደም የደም ግፊታቸው እየተለካም የተለያዩ ምርመራዎች ይደረጉላቸው ነበር። አሁን እነዛ ተገቢ የሆኑ ምርመራዎች የሉም ሲሉ ነው የገለጹት። ታማሚውም፣ አስታማሚውም፣ ሀኪሙም የሚያስፈራ ሁኔታና ቦታ ላይ ነው ያለ ነው ያሉት። ኒ ሀኪም በዚሁ የሚቀጥል ከሆነ እኛም የስራ ጫና ነው። የበረታብን በመምጣቱ ከአንድ ሳምንት በላይ ልንቀጥል እንችላለን ሲሉ አስረድቷል። የሐዋሳ ዩኒቨርሲቲ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ተገልጋዮች በበኩላቸው አሁንም ድረስ ሙሉ አገልግሎት እየተሰጣ ለመሆኑን አረጋግጧል። አስቀድመው ወደ ሆስፒታሉ አገልግሎት ለማግኘት ይሄዱ እንደነበር ነገር ግን አገልግሎት በማጣታቸው ወደ ግል የጤና ተቋማት ለመሄድ መገደዳቸውን ያስረዳሉ። የጤና ጉዳይ ለነገ ስለማይባል እንጂም የግል የጤና ተቋማት ክፍያ ከአቅማችን በላይ ሆኖ ገና ሕክምናው ሳያልቅ ካሰብነው በላይ ወጪ አውጥተናል ያሉ አንድ አስተያየት ሰጭም ሪፈራል ሆስፒታሉ ወደ መደበኛ አገልግሎቱ በአጭር ጊዜ ውስጥ ካልተመለሰም ተገልጋዩ በከፍተኛ ሁኔታ ለጉዳት ይጋለጣል ሲሉ አክሏል። ባሳለፍነው ሳምንት በጤና ሚኒስትር በኩል የንቅናቄው አስተባባሪዎችን ማነጋገር ተጀምሮ ነበር። አራት ሰዓታትን የፈጀ ንግግር ባሳለፍነው አርብ በሚኒስትሩ ጥሪ የተደረገ ስለመሆኑ የተናገሩ አንድ የንቅናቄው አስተባባሪ በንግግሩ ላይ አራት ቅድመ ሁኔታዎችን ማስቀመጣቸውን ተናግሯል። የታሰሩ የጤና ባለሙያዎች ይፈቱ፣ ከስራ የተበረሩ ባለሙያዎች ይመለሱ፣ ማስፈራሪያ ነዛቸው ይቁም፣ የጤና ተቋማት እያወጧቸው ያሉ አዳዲስ የቅጥር ማስታወቂያዎች የሚቋረጡ የሚሉ ቅድመ ሁኔታዎች መቅረባቸውን ለአብነት በማንሳት ብልጽግና የኢሳያስ አፈወርቂ ንግግርን በተመለከተ ምላሽ ሰጥቷል። የውጭ ጉዳይ ሚኒስቴር እኛ እንካስ ላንቲያ ውስጥ አንገባም ብሏል። ከሰሞኑ የሻቢያው ሰው ኢሳያስ አፈወርቂ በኤርትራ የነጻነት ለት ያደረጉት ንግግር የኢትዮጵያ የውስጥ ጉዳይ ላይ ትኩረቱን ያደረገ ነው። የባህር በር ማግኘትን ሰበብ በማድረግ ጦርነት እየተጎሰመብን ነው ብለውም ነበር። በተለይም ደግሞ የጦርነት ጠማቂዎች አሽከር በሚል ብልጽግናን ከገለጹ በኋላም በጦር መሳሪያ ግዢ እያወጣ ያለው ዶላር ለጉድ ነው እንዲያም ሆኖ ኢትዮጵያውያን ተቃውሟቸውን እያሰሙ ነው ሲሉም ተናግረው ነበር። በአንድ ሀገር መሪ ደረጃ የተደረገውን ይህንን ፍረጃ በተመለከተ ብልጽግና ዝምታን መርጦ የሰነበተ ቢሆንም አገልጋዮቹ በተለያየ መንገድ ከአመታት በፊት ኢሱ እያሉ ያወድሷቸው የነበሩትን ኢሳያስን ከሰሞኑ ደግሞ እየሰደቡ ምላሽ ለመስጠት ሲጥሩ ተስተውሏል። አሁን የብልጽግናው መንግስት በውጭ ጉዳይ መስሪያ ቤቱ በኩል የተናገረ ሲሆን የኢሳያስ አፈወርቅ የንግግር በኤርትራ መንግስት በኩል እንዴት ይታያል ተብለው የተጠየቁት ደግሞ ቃል አቀባዩ ነቢያት ጌታቸው ናቸው። ከዚህ በፊትም በሌሎች ጎረቤት መሪዎች ተሰድበናል። አሁን የሆነውም ያው ነው። እኛ ግን እንካ ሰላንቲያ ውስጥ አንገባም የሚል ምላሽም ሰጥተዋል። ከኤርትራ ጋር በተያያዘም የተነሱ ጥያቄዎች አሉ። ከዚህ ቀደምም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ወንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ። ኢትዮጵያ ግን በእንዲህ ያሉ እንካሰላንታ ውስጥ ሳትጠመድ በየጊዜው የሚነሱ ጉዳዮችን በዛ አግባብ ነው የሚስተናገዱት። ቃል አቀባዩ እኛ የቃላት ምልልስ ውስጥ አንገባም ያኔም አሁንም ሲሉ ቢናገሩም እውነታው ግን ሌላ ነው። ፕሬዚደንት ኢሳያስ አፈወርቄ ከዚህ በፊት በነበራቸው ቃለ ምልልስ ኢትዮጵያን ጠርተው ማብራሪያ ማቅረባቸውን ተከትሎ በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ሰጭነት የተላለፈው የራሷ አሮባት ምላሽ የቅርብ ትውስታ ነውና ብልጽግና በልሳናቱ በኩል ከጥቂት ወራት በፊት ኢሳያስ አፈወርቄን ወንበሩ ላይ የጃጃም ባገነን፣ ቀጠናት፣ ተራማሽ፣ ሀገር አፍራሽ የሚሉ ቅጽል ስሞችን በመስጠት ለንግግራቸው ያላቸው ምላሽ እንደሰጠም አምባሳደሩ የዘነጉት ይመስላል። ሌላኛው ቃል አቀባዩ ከዚህ በፊትም ተሰድበን ዝማል በሚል ያመላከቱት የሶማሊያው ፕሬዚደንት ሀሰን ሼህ መሐመድን ሲሆን ፕሬዚደንቱ አብይ አህመድን ከጀርባ ወጋን ሲሉ አልጀዚራ ላይ ጭምር ቀርበው ተናግረውም ነበር። ለዚህም ቢሆን ፊልድ ማርሻል ብርሃኑ ጁላ የሀሰን ሼህ መሐመድ የማፊያ ቡድን እያሉ በቀጥታ ምላሽ መስጠታቸው የሚታወቅ ነው። የሀሰን ሼህ ግሩፕ የሚባል አለ፣ እዛ አለ ስቴት ነው ልትለው እኮ አስቸጋሪ ነው። በአንድ ጎሳ የታጠረ እና የአንድ ክልል የአንድ ክልል ፖሊስ የሚያክል ኃይል ይዞ አስቸጋሪ ነው እንደ መንግስት አክት እንዲያደርግ። መንግስት እንዲሆን ነው እንጂ የተሰራ ያለው መንግስት አለ ልትለው አትችልም። መጀመሪያ መቃዲሾ መጀመሪያ መቀመጫ ነው የሚባለው መጀመሪያው መቀመጫውን ስ ያስተካክ የሆነው ሆኖ ኢሳያስ አፈወርቄ ከሰሞኑ በቀይ ባህርና ባህር በረ ሰበብ ጦርነት እየተጎሰመብን ነው ቢሉም የውጭ ጉዳይ ሚኒስቴር ግን ይህ የቀይ ባህር አጀንዳችን የማይቀር ነው፣ ሀገራትም እንዲያውቁት እያደረግን ነው ሲል ገልጿል። ወደ ትግራይ የሚወስደው መንገድ መዘጋትን በተመለከተ የጊዜ አስተዳደሩ ማብራሪያ ጠየቅም። ከሶስት ቀናት በፊት ጀምሮ አፋር ክልል ሰርዶ የተባለ ስፍራ ላይ የሸቀጥ ተሽከርካሪዎች እንዳልፉ ተከልክለዋልም ተብሏል። የአብይ አህመድ አገዛዝ በትግራይ ላይ መሰል እርምጃ ሲወስድ ያሆኑ የመጀመሪያው አይደለም። እርዳታ ሲያገኙ ይታገሉናል በሚል ለሁለት ዓመት ከቦ ማስራብን የጦር መሳሪያ ስልት አድርጎ የተገበሩ አገዛዙ ባለፉት ጥቂት ወራት ደግሞ የነዳጅ የሸቀጥና የዲፕሎማቶች ጉዞ ላይ ክልከላ መጣል ጀምሯል። ወደ ሁለት ሳምንት ለሚጠጋ ጊዜ ነዳጅ ወደ ትግራይ ክልል እንዳይገባ መከልከል፣ የውጭ ሀገር ሰዎች እና ዓለም አቀፍ ድርጅት ሰራተኞች ወደ ትግራይ ክልል እንዳይሄዱ ማድረግ የቅርብ ሁነቶች ናቸው። ከሰሞኑ ደግሞ ሸቀጥ የጫኑ የህዝብ መገልገያ ምርቶችን የሚያዙ ተሽከርካሪዎችን ወደ መቀለ እንዳይጓዙ አግዷል። በተለይም የሚበላሽ ሸቀጥ የጫኑ አሽከርካሪዎች ያደረባቸውን ስጋትም ገልጿል። ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር የንግድና ላኪ ኤጀንሲም ለአራት ኪሎ አስተዳደር ደብዳቤ ጽፏል። ንግድና ቀጠና ትስስር ሚኒስቴር የተጻፈው ደብዳቤ ማብራሪያን የሚጠይቅ ነው። በአዲስ አበባ በአፋር ክልል በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከግንቦት 182017 ዓ.ም ጀምሮ ተከልክለዋል ይላል ደብዳቤውም። ከዚህ ሁለት ጀምሮ በተለይም ሰርዶ ተብሎ በሚጠራው የፍተሻ ጣቢያም ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ ተደርጓል ሲልም አክሏል። እናም ይህ ክልከላ የተደረገበትን ምክንያት በተመለከተ ማብራሪያ እንዲሰጠን እንጠይቃለን ሲልም ነው የገለጸውም። ሁለቱ ጄኔራሎች ከግንቦት ሀያ ጋር በተገናኘ ያስተላለፏቸው መልእክቶች እያነጋገሩ ነው። ጄኔራል ክንፈዳኛው ደርግን የመጣል ትግል ያደገው በትግራይና ኤርትራ አንድነት ነው፣ አሁንም በጋራ ለመቆም ሶስተኛ ወገን አያስፈልገንም ብሏል። ጄኔራል ታደሰ ደግሞ የትግራይ ወጣት ላይ ቁጣና ተስፋ ማጣት ተፈጥሯል ያሉበትን ጉዳይ አንስቷል። የግንቦት ሀያ በዓል በተናጥል በተከበረበት ትግራይ 34ተኛ ዓመቱ ሲዘከር በተመሳሳይ ሰሞን አስመራ ላይ ደግሞ የነፃነት ቀኑ 34ተኛ ዓመት ድግስም ነበር። የህወሀት የፖሊት ቢሮ አባሉ አብርሃም ተከስተ ከቀናት በፊት ህወሀት ከሻቢያ ጋር ስላለው ግንኙነት ሲያብራሩ የማንም ፈቃድ ሳያስፈልገን ለሰላም ስንል ከኤርትራ ጋር በትብብር እንሰራለን ሲሉ መደመጣቸው ይታወቃል። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤልም ከትናንት በስቲያም ለኤርትራውያን እንኳን አደረሳችሁ ካሉ በኋላ ከጦርነቱ በኋላ ከኤርትራ በኩል እየታየ ያለው የሰላም ፍላጎት እንዲጠናከርና ስርዓት እንዲይዝ ለማድረግ እንሰራለን ብለው ነበር። አሁን ደግሞ የቀድሞው የሜቴክ ዋና ስራ አስኪያጅ ጄኔራል ክንፈዳኘው ከኤርትራ ጋር ለመስራት ሶስተኛ ወገን አናስፈቅድም ብሏል። ግንቦት ሀያን መነሻ አድርገው ከመቀለ ሬዲዮ ጋር ባደረጉት ቆይታም የትግራይ ህዝብ ለ14 ዓመታት ባደረገው የትጥቅ ትግል የጠራ ግብ እንደነበረው ጠቅሰው ግቡን ለማሳካት ግልጽ አቅጣጫ፣ ስልትና አደረጃጀት ማስቀመጡን አስታውሷል። ይሁን እንጂ የህወሀት አጋር ያልናቸው ጭምር ገና ሰላምና መረጋጋት በኢትዮጵያ አስፍነን ሳንጨርስ የትግራይ የበላይነት ማለት የጀመሩት በ1984 ነው ሲሉ አንስተው በቅርቡ ደግሞ የትግራይ ህዝብን ለመውረር አብረው የነበሩትም ተላላኪ ነበርን እያሉ በጋራ ዘምተዋል ብለዋል። ጀኔራሉ በቃለ ምልልስ ወቅት ካነሷቸው ጉዳዮች አንዱም የትግራይና የኤርትራ ግንኙነትን የተመለከተው ይገኝበታል። የትግራይ ህዝብና የኤርትራ ህዝብ በምንም መልኩ ሊቀየር በማይችል የጋራ ማንነት የሻመት ታሪክ ውስጥ አንድነት እንዳላቸው ጠቅሰው ከደርግ መንግስት ጋር የተደረገው ትግል ትልቅ ደረጃ ላይ የደረሰው በትግራይና ኤርትራ ጥምረት ስለመሆኑም አብራርተዋል። ጀነራል ክንፈ በሁለቱ ወገኖች መካከል የተፈጠረው ልዩነት ጊዜያዊ አድርገውም ገልጸውታል። እናም ከኤርትራ ህዝብ ጋር የሚሆን ከሻቢያ ጋር ያለውን ፖለቲካዊና ማህበራዊ ግንኙነት ለመመለስ የሚደረገው ግንኙነት የሶስተኛ ወገን ፈቃድ አያስፈልገንም፣ የኤርትራና የትግራይ ህዝቦች ፈቃደኝነት ብቻውን ይበቃል በማለትም ገልጿል። ከዚህ የግንቦት ሀያ በዓል ጋር በተያዘ መልእክታቸውን ያስተላለፉት ጄኔራል ታደሰ ወረደ ደግሞ የትግራይ ወጣት ቁጣ የተፈጠረበትና ተስፋ ያጣበት ያሉትን ጉዳይ አንስተዋል። የፕሪቶሪያ ስምምነት እስካሁን የትግራይ ህዝብን ሰላም ተጠቃሚ አላደረገም። የትግራይ ህገ መንግስታዊ ግዛቶችም ወደ ነበሩበት አልተመለሱም። ይህ ደግሞ በወጣቶች ዘንድ ቁጣን ፈጥሯል፣ ተስፋ ማጣትንም አስከትለዋል በማለት በሳውድ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ሆንባቸው አልተባለም። በሳውድ አረቢያ የሞት ፍርድ ተፈርዱባቸው በናጅራኔ እስር ቤት ውስጥ የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረው ኢድ አል አረፋ በፊት ፍርዱ ተፈጻሚ እንደሚሆንባቸው እንደተነገራቸው ቤተሰቦቻቸው ገልጿል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮም 47 ኢትዮጵያ ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት አልቃ ገብቶ እንዲታደጋቸው እየጠየቁ

ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን የገለጸው ሙለታም ከዚህ በፊት ወንድሜን ጨምሮ ሶስት ሰዎችን ለመግደል ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታም፣ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱትም ተናግሯል። ካሊድን ጨምሮ የሞት ፍርድ የተፈረደባቸው ኢትዮጵያውያኑ ቀኑን ቁጭ ብለው ከመጠባበቅ ውጭም መቼ ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸውም ተሰምቷል። ምንጩ አክሎ እንደገለጸውም ከእስር ቤቱ አስተዳደር ውስጥ ሳሂብ አኪያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጥራዊ መረጃ አግኝቷል። ከሀገሪቱ ንጉሥ ጽፈት ቤት የወጣው የትእዛዝ ደብዳቤም ሞት የተፈረደባቸው ሁሉም ሰዎች ከኢድ አላድሃ አረፋ በዓል በፊት እንደሚፈጸም ያሳያልም ብሏል። ዶናልድ ትረምፕ የዩክሬኑን ጦርነት እንዲቆም ለፑቲን የሁለት ሳምንት ቀነ ገደብ መስጠታቸው ተሰማም። ይህ በእንዲህ እንዳለ የዶናልድ ትረምፕ የቅርብ ሰው ኤለን ማስክ ራሱን ከአስተዳደር ስራ ማግለሉን አሳውቋል። የአሜሪካው ፕሬዝደንት ዶናልድ ትረምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬኑን ጦርነት ለማስቆም የሁለት ሳምንት ቀነ ገደብ እንዳስቀመጡ ጠቁመዋል። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናክሮ ቀጥሏል። ዶናልድ ትራምፕ ፑቲን ጦርነቱን ማቆም ይፈልጋል ወይ ተብለው ተጠይቀው እሱን ልነግራችሁ አልችልም፣ ነገር ግን በሁለት ሳምንታት ውስጥ ታውቁታላችሁ ብሏል። ትራምፕ ባለፉት ጥቂት ቀናት የሩሲያዎቻቸው ፑቲን ላይ ጠንካራ ትችቶችን ሲሰነዝሩም ተሰምቷል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብዷል፣ እንደዚሁም በእሳት እየተጫወቱ ነው የሚል አስተያየትም ሰጥቷል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችው የተጠናከረ የአየር ጥቃት አራተኛ ዓመቱን በያዘው ጦርነት ታይቶ የማይታወቁ መሆናቸውም እየተነገረ ተወገደ ነው። ባሳለፍነው ቅዳሜና ሁድ ሩሲያም በዩክሬን ርዕሰ መዲና ኬብ ላይ ባደረሰችው ጥቃትም 13 ሰዎች ሲገደሉ ሕጻናትን ጨምሮ በርካታዎች ቆስሏል። ሞስኮ ትናንትም በኬብ ላይ የምታደርሰውን ጥቃት አጠናክራ ውላለች። እናም ትራምፕ የሩሲያው መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆነ ተጠይቀው በሚቀጥሉት ሁለት ሳምንታት ፑቲን ከኛ ጋር ነው ወይንስ አይደለም የሚለውን እናውቃለን የሚል ምላሽ ሰጥተውበታል። ይህ በእንዲህ እንዳለ ኤሎን መስክ ከትራምፕ አስተዳደር ራሱን ማግለሉን አሳውቋል። ኤሎን መስክ በማህበራዊ ሚዲያው በኩል ባሰራጨው መግለጫው ፕሬዚደንት ዶናልድ ትረምፕን አመስግኗል። ዋይት ሀውስ ካለፈው ረቡ ጀምሮ ኤሎን መስክ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳም አድርጓል። የዓለማችን ቱጃሩ ሰው የፌደራል መንግስት ሰራተኞች የተባረሩበትን የዶጅ ንቅናቄን እየመራ እንደማይቆይናም ኃላፊነቱም ጊዜያዊ እንደሆነ ሲያሳውቅ ቆይቷል። ፕሬዚደንት ትራምፕ ብክነትን እንድቀንስ እድሉን ስለሰጡኝ አመሰግናለው። ነገር ግን ዶጅ ተጠናክሮ ይቀጥላልን ብሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በአመት አንድ መቶ ቅዳሳ ቀናት እንዲሰራ ተፈቅዶለት ነበር። ነገር ግን ኤሎን መስክ በትረምፕ የበጀት ረቂቅ አዋጅ እንደተከፋ ባሳወቅ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊዮን ዶላሮች የሚቆጠር የግብር ፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። ኤሎን መስክ የትራምፕ አስተዳደርን ሲቀላቀል ሁለት ትሪሊዮን ዶላር ብክነት እንቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህንን ቁጥር ወደ 150 ቢሊዮን ዝቅ አድርጎታል። ኤሎን መስክ የዋይት ሀውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሎበታል። የቴስላ የአክሲዮን ገበያማ 45 በመቶ ወርዶ እንደነበር ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን። ቸር ያሰማን።